ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት 14 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በኦሮሚያ ክልል ሱሉልታ ወረዳ ከ40 በላይ ሰዎች በታጣቂዎች ታግተዋል። በወሎና በጎንደር ቀጠናዎች አምስተኛ ቀኑን በያዘው ዘመቻ አንድነት የፋኖ ኃይሎች ጀብዱ መስራታቸውን እንደቀጠሉ ነው። በጎንደር ከተማ ዙሪያ ያለው ተጋድሎ ቀጥሏል። ከፍተኛ አዛዥ ተገድሏል። ኤርትራና ግብጽ ውይይት ሲያደርጉ የዓለም አቀፍ ሚዲያዎች ደግሞ በኢትዮ ኤርትራ ጦርነት ላይ ትኩረት አድርገዋል። ብርሃኑ ጁላ ከተወረ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 በኦሮሚያ ክልል ሱሉልታ ወረዳ ከአርባ በላይ ሰዎች በታጣቂዎች ታገቱ። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ትናንት ከቀኑ አስር ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ አርባ ያህል ተሳፋሪዎችን አፍነው መውሰዳቸው ታውቋል። እገታው በተለምዶ ሀይሩፍ ተብለው በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን የዋዜማ ምንጮች ተናግረዋል። ተሽከርካሪዎቹ እገታው የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን እንደ አይሱዙ የደረቅ ጭነት መኪና ደግሞ ከታጣቂዎች እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመቶ መገልበጡንና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸው ተዘግበዋል። በዚሁ ዞን ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበረ ፈለገጌውን በተሰኘ አውቶቡስ ላይ በወረ ጃርሶ ወረዳ ታጣቂዎች በፈጸሙት እገታ 60 ያህል ሰዎች ታፍነው ተወስደው በአንድ ታጋጅ 15 ሚሊዮን ብር መጠየቃቸው መዘገባችን ይታወሳል። በወሎና በጎንደር ቀጠናዎች አምስተኛ ቀኑን በያዘው ዘመቻ አንድነት የፋኖ ኃይሎች ጀብዱ መስራታቸው እንደቀጠሉ ነው። መጋቢት 10 2017 ዓም በሁሉም የአማራ ግዛቶች የጀመረው ዘመቻ አንድነት የአማራ ፋኖ ወታደራዊ የአንድነትና የነፃነት ንቅናቄ እየፈጠረና አያሌ ድሎችን እያስገኘ መሆኑ ይታወቃል። በዚህም የአማራ ፋኖ አንድነት በጎንደር በጎንደር ግንባር ነፃ የወጡ አካባቢዎችን መልሶ እያደራጀ በተጓዳኝ የተመረጠ ወታደራዊ ማጥቃት እየፈጸመ መሆኑን ለሮሃ በላከው መረጃ አሳውቋል። ከጎንደር ከተማ ቅርብ ርቀት የምትገኘውን የአምቦበር ከተማ የአገዛዙን ጦር በማጥቃት የተቆጣጠረው የጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ፣ ቴዎድሮስ ብርጌድ፣ አጼ ፋሲል ብርጌድ፣ ቃኘው ብርጌድ፣ ይታየው ብርጌድ፣ አጽናፉ ብርጌድ እና ሌሎች ተጨማሪ ብርጌዶች በጥምረት አስደማሚ ተጋድሎ በማድረግ መቆጣጠራቸው ተረጋግጧል። ለ26 ሰዓታት የነበረው የቀጠናው የውጊያ ትንቅንቅ ሰባት ወታደር ሙት 11 ቁስለኛ በማድረግ ማጫ፣ አምቦበር፣ ውግሎ፣ ስሆር፣ ዳዋዳሞት፣ ወይንዬ፣ ውዛባ አካባቢዎችን ፋኖ ተቆጣ ተቆጣጥሯል። በወገራ ወረዳ አምባ ጊዮርጊስ ከተማ ሰብሮ የገባው የጎንደር የበጋሻው ክፍለ ጦር የምስጋና አጣኔ ብርጌድ በብልጽግና ጦር ላይ በወሰደው ኦፕሬሽን ዘጠኙን ደምሶ ሶስቱን አቁስሏል። በጎንደር ከተማ አስተዳደር ጠዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር ለ26 ሰዓታት አድማሱን እያሰፋና እያጠበበ ቀጥሎ አምሽቷል። በምዕራብ በለሳ ወረዳ 13 የአገዛዙ ሚሊሻዎች በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር ሰጥተዋል። ወሎ ግንባር በቀጠለው ዘመቻ አንድነት ደግሞ የቆሰሉ ሶስት የሚሊሻና 15 የመከላከያ ሰራዊት አባላት በድምሩ 18 ወታደሮች በራሳቸው አመራሮች እንዲረሸኑ መደረጋቸው ተሰምተዋል። በሰሜን ወሎ ዞን ላስታ ላሊበላ ከተማ መጋቢት 11 2017 ዓ ም ከንጋት ጀምሮ እስከ አመሻሹ ድረስ የተካሄደውን ውጊያ ተከትሎ ከቆሰሉ ወታደሮች መካከል ሶስት የሚሊሻ እና 15 የመከላከያ ሰራዊት አባላት እናንተን የምናስታመምበት አቅም የለንም በሚል በገዛ አመራሮቻቸው መረሸናቸው ታውቋል። ወታደሮቹ እንዲረሸኑ ትዕዛዙ ትዕዛዙን የሰጠው በሰሜን ምስራቅ እዝ 61ኛ ክፍለ ጦር ስር የሦስተኛ ሬጅመንት ሻለቃ አዛዥና የላስታ ወረዳ ኮማንድ ፖስት አስተባባሪ የሆነው ሻለቃ ጫላ ነው። ክፍለ ጦሮችን በመያዝ ከሚችለው በላይ በርካታ ቁስለኛ ወታደሮችን ይዟል። በጥቂት ጊዜ ሕክምና ቶሎ ሊድኑ የማይችሉ ወታደሮችን መቀበል አንችልም በሚል ነው እርምጃው እንዲወሰድባቸው ያስደረገው ብለዋል ምንጮች። በተመሳሳይ የአማራ ፋኖ በወሎ ምዕራብ ወሎ ኮር ሼህ ሁሴን ጅብሪል ክፍለ ጦር ታላቅ ድል አግኝተዋል። በዛሬው ዕለት መጋቢት 14 2017 ዓ ም የሼህ ሁሴን ጅብሪል አህድ የሆነችው ጥናት ብርጌድ በከለላ ወረዳ ከማለዳው አንድ ሰዓት እስከ ሰባት ሰዓት ተልተላይ በምትባል ልዩ ቦታ በነበረ ውጊያ ከ15 በላይ ዙፋን ጠባቂ ሲደመስስ ስድስት ቁስለኛ ሆኗል። አሳምነው ክፍለ ጦር ሁለተኛ ሻለቃ መጋቢት 13 2017 ዓ ም ራያ ቆቦ ጎብዬ ላይ መከላከያ ሰራዊቱ ላይ ያልታሰበ የደፈጣ ጥቃት ፈጽመዋል። ሰብአዊና ቁሳዊ ኪሳራ አደርሰውበታል። የአማራ ፋኖ በጎጃም ዘመቻ አንድነት አምስተኛ ቀን ውሎ ታላላቅ ጀብዶችን ፈጽመዋል። በተለይም በላይ ዘለቀ ስምንተኛ ክፍለ ጦር ያገዛዙን ሻለቃ መሪ ደምስሶ ታሪክ ሰርቷል። ሽፈራው ገርባው ብርጌድ ሸበል በረንታ ከተማ ከሌሊቱ አምስት ሰዓት በመግባት ከሶስት በላይ በመደምሰስ ከሰባት በላይ አቁስሏል። በተመሳሳይ በዚህ ክፍለ ጦር ደባይ ጮቄ ብርጌድ ቁይ ከተማ በመግባት የአገዛዙን ሻለቃ መሪ ኡመር የሚባለውን ከናጃቢው ተመትተዋል። ኤርትራና ግብጽ ውይይት ሲያደርጉ የዓለም አቀፍ ሚዲያዎች ደግሞ በኢትዮ ኤርትራ ጦርነት ላይ ትኩረት አድርገዋል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ እና የግብጽ የውጭ ጉዳይ ሚኒስትር ዶክተር ባደር አብድላቲ በትናንትና ሁለት በሁለትዮሽ ግንኙነት በቀጠናዊና ዓለም አቀፋዊ ጉዳዮች ላይ መወያየታቸውን የግብፁ አህራም ኦንላይን ዘግበዋል። በሌላ በኩል ደግሞ የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት ናይሮቢ ብራንች ዛሬ በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባ ይዞ ወጥቷል። ዘገባው በትግራይ ክልል ማርች 11 የታጠቁ ሰዎች ኤርትራን ከትግራይ በሚያዋስነው አዲግራት ከተማ ጭንብል የለበሱ በርካታ ታጣቂዎች መታየታቸውን ያትታል። ፊታቸው በጥቁር ጭንብል ተሸፍኖ የመንግስት መስሪያ ቤቶችን ወረው ከንቲባውን በቁጥጥር ስር አውለዋል ብለዋል። ከዚህ በተጨማሪ ባለፈው ሳምንት በዶክተር ደብረጽዮን የሚመራው ቡድን የመቀሌ ከተማን መቆጣጠሩንና በርካታ የጊዜያዊ አስተዳደሩ ደጋፊዎች፣ አክቲቪስቶች እንደታሰሩ እንደተደበደቡና እንደሸሹ ገልጸዋል። ይህ ሁኔታ አሁን ላይ በኢትዮጵያና በኤርትራ መካከል ለተፈጠረው ችግር ሌላ ተጽዕኖ ይኖረዋል ብለዋል። እንደ ኢሮፓውያን አቆጣጠር ከ2020 እስከ 2022 በትግራይ በተደረገው ጦርነት የኢሳያስ ጦር ከፌዴራል መንግስቱ ጦር ጋር በመሆን በህወሃት ላይ የጋራ ጠላት በሚል አብረው ዘምተዋል ያለ ሲሆን አሁን ላይ ኢሳያስ የኢትዮጵያ ተቃዋሚ ኃይሎችን እያስታጠቀ ነው፣ ከግብፅና ከሶማሊያ የኢትዮጵያ ተቃዋሚዎች ጋር ጥምረት ፈጥሯል ሲልም ያትታል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር እንደምትፈልግ ጠቅላይ ሚኒስትሩ መናገራቸውን ጠቅሶ አሁን ላይ በሁለቱ ሀገራት ድንበር ላይ በሚገኘው በትግራይ ክልል ያለው ቀውስ በሁለቱ ሀገሮች መካከል የተፈጠረውን ያልተረጋጋ ግንኙነትን የበለጠ አደገኛ ያደርገዋል ብሏል። ያለፉትን ሳምንታት ሰዓት የመፈንቅለ መንግስት ሙከራ ያደረገው ቲዲኤፍ አሁንም በአስር ሺዎች የሚቆጠር ጦር የያዙ ተዋጊዎች እንዳሉትና ትልቅ የኃይል ሚዛን እንዳለው ዘገባው ጠቅሰዋል። አብይ ከኤርትራ ጋር በሚደረገው ጦርነት ከጎናቸው እንዲሰለፍ ህዋትን ከዚህ ቀደም ጠይቀው የነበረ ቢሆንም ግን ውድቅ መደረጉን ዘገባው ያትታል። አንዳንዶቹ የቲዲኤፍ መሪዎች የፌዴራል መንግስቱን ለመጣል ከኤርትራ ጋር ህብረት ለመፍጠር እየሞከሩ ነው ብለዋል። በኢኮኖሚስት በዘገባው የኤርትራ ወታደራዊ አማካሪዎችና የመረጃ መኮንኖች ባለፉት ቀናት አዲግሯትና መቀሌ መግባታቸውን ከታማኝ የመረጃ ምንጮች ሰምቻለሁ። ጠቅላይ ሚኒስትሩ አቶ ጌታቸውን ወደ ቦታቸው ለመመለስ ወታደሮችን ወደ ትግራይ ከመላክ ይልቅ ትግራይን ለደብረጽዮን ቡድን የሰጡ ይመስላሉ ሲልም ገልጿል። ባሳለፍነው ሳምንት ታንኮች፣ ሎሬዎችና ቡሎዘርን ጨምሮ ትላልቅ ወታደራዊ ኮንቮዮች በአፋር በኩል ወደ ትግራይ ምስራቃዊ ቦታ ሲጓዙ እንደነበር ዘገባው ጠቅሷል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተ ምዕራብ 7 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቡሬ አቅንተዋል ብለዋል። ኢትዮጵያ በወደቡ ላይ ጥቃት ለመሰንዘር እንዳቀደች ኢሳያስ ለውጭ አጋ ጋሮቻቸው ሲናገሩ እንደነበር ተገልጿል። ብርሃኑ ጁላ ከተወረርን በኋላ አንሯሯጥም፣ ቀድመን እናስቆማለን ሲሉ ኤርትራ ላይ ቀድመው ጦርነት ሊከፍቱ እንዳሰቡ ጠቆሙ። ሴሰኝነት፣ ሱሰኛነት፣ ምርኮኛነትና ከሃዲነት መገለጫቸው የሆነው የመከላከያው ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ካለፉት ዓመታት ወዲህ ደግሞ በገዳይነታቸው፣ በወራሪነታቸው፣ በአሳዳጅነታቸው ታውቀዋል። የመሪያቸውን የአለቃቸውን የአብይ አህመድን ስልጣን ለማጽናት ደግሞ ላለፉት ዓመታት አገር አጥፍተዋል፣ ህዝብ ጨርሰዋል። ኢታማዦር ሹም ከሆኑ በኋላ አንድም ጦርነትን በአሸናፊነት አልደመደሙም። ወታደሩም ለአምስት ዓመታት ልብሱን እንዲያጥብ ገላውንም እንዲታጠብ ፋታ አልሰጡትም። በመሆኑም በታሪካቸው ውስጥ ሌላ ተሸናፊ የሚል ማዕረግ ጨምረዋል። እኚህ ሰው አሁን ደግሞ ምናልባትም የመጨረሻው ለሆነና ለማይወጡት ጦርነት ጦሩን እንዲያዘጋጁ በአብይ አህመድ ታዘዋል። በዚህም በትናንትናው ዕለት ሜካናይዝድ ጦር ይመራልኛል ያሉትን ጦር ማስመረቃቸውን በሚዲያዎቻቸው በኩል ይፋ አድርገዋል። ይህ በስፋት እንዲነገር የተደረገውም ስልጠና አብይ ኤርትራን በሜካናይዝድ ጦር ነው የምዋጋት በሚል ሜካናይዝድ ጦር እያሰለጠኑ መሆኑ እየተገለጸ ነው ሙሉ ንግግራቸውን ከአብይ የተዋሱት ብርሃኑ ጁላ ከፍተኛ ኃይል ተዘጋጅተናል፣ ካሁን ስንወረር የነበረው በበቂ ሁኔታ ስላልተዘጋጀን ነው ሲሉ ተሰምተዋል። ከዚህ በፊት ወረን አናውቅም ያሉት ብርሃኑ ጁላ አሁን ወረራ ላለመፈጸማቸው ግን ምንም ማረጋገጫ አልሰጡም። በዚህም ውጊያ ማለት የሰው ብዛት ሳይሆን ተኩስ ነው ሲሉ ግራ የገባው ንግግር አድርገዋል። አሁን እንደ ከዚህ በፊቱ ክንወረር አንጠብቅም ሲሉ ቀድመው ሊወሩ እንዳሰቡ ጠቁመዋል። የተወሰኑ ወታደሮችን አሰልፈውና ወታደራዊ ተሽከርካሪዎችን አሳይተው ፕሮፓጋንዳ ለመስራት የሞከሩት ብርሃኑ ጁላ ከአሁን በኋላ ክተት አናውጅ ብለዋል። ከወራት በፊት ከጎዳና ከሺሻ ቤትና ከመንገድ ላይ አፍሰው ያሰለጠኑት ብርሃኑ ጁላ በአማራ ክልል ይህ ኃይል በፋኖ ፈርሶባቸዋል። ሆኖም አንድም ውጊያ አድርገው የማያውቁት እኚህ ሰው የባህር ኃይል እንገነባለን፣ ከተወረርን በኋላ አንሯሯጥም ሲሉ ተደምጠዋል። ይህም ለወረራ እየተዘጋጁ መሆናቸውን በይፋ ያሳዩበት መሆኑ ግልጽ ነው። እስራኤል በጋዛ ባደረሰችው የአየር ድብደባ ከፍተኛ የሐማስ አመራር ተገደለ። እስራኤል በደቡባዊ ጋዛ ሃንዩኒስ ባደረሰችው የአየር ጥቃት ከፍተኛ የሐማስ ፖለቲካዊ አመራር መገደላቸው ተሰምተዋል። የሐማስ ኃላፊ ዛሬ ጠዋት ለቢቢሲ እንደተናገሩት የፖለቲካ አመራር የነበሩት ሳላ አልባርዳዊል በእስራኤል ጥቃት ተገድለዋል። የአካባቢው ሰዎች የሐማስ የፖለቲካ ክንፍ አባል የነበሩት ባርዳዊልና ሚስታቸው በአየር ጥቃቱ መገደላቸውን ተናግረዋል። የእስራኤል ባለስልጣን እስካሁን ስለ ግድያው አስተያየት አልሰጡም። የእስራኤል ጦር ኃይል ሳምንት ማክሰኞ ጀምሮ በጋዛ ከፍተኛ ጥቃት ማድረስ የጀመረ ሲሆን ለተኩስ አቁም መቁረጥ ለተኩስ አቁሙ መቋረጥ ሐማስን ተጠያቂ ያደርጋል። በእስራኤልና በሐማስ መካከል በአውሮፓውያኑ ጥር 19 የተፈረመው የተኩስ አቁም ስምምነት ከሁለት ወራት በኋላ ፈርሰዋል። ሐማስ የእስራኤልን ወቀሳ አይቀበለውም። የፍልስጤሙ ታጣቂ ቡድን በኳታር ግብጽና ዩናይትድ ስቴትስ አሸማጋይነት የተፈረመውን የተኩስ አቁም ስምምነት ያፈረሰችው እስራኤል ናት ይላል። በሐማስ የሚመራው የጋዛ ጤና ሚኒስትር እንዳለው ባለፉት 24 ሰዓት ብቻ ጋዛ ሰርጥ በእስራኤል